ምንድነው እንደዚህ የምትመጠብጠው? እንዲህ ጸልያን ጸልያን፣ የከበደ ጸሎቱ ወይኔ፣ ጸሎቱ ጸሎቱ ጸሎቱ ጸሎቱ። እሺ ማን ማን ያላችሁት? ከልጆቹ የተሳብኩ ወይኔ፣ ቡዳ ሌላስ? አነጥላ ሌላስ? አይኔ የሚስቱ የሚስቱ የሚስቱ አትንካ ይለኛል። ቃቸ አልኩ፣ ሚስቱን አትንካ ይላል። ለም የዝሙት መንፈስ ሳበ ሳበ ወዳር ለምሶ እንድምትሆነው አልፈታትም አለ። ቆሻሻ ቆሻ አልፈታም አለ አልፈታም አለ። ለምን ይፈታል አይፈታትም። እሺ ልጆቹ ላይ ያለው አይነት ጥላና እስኪ በስላሴ ስም ልጆቹ ምንድን ነው የምታረገው? እኔ እንዳይቆርቡ እንዳይቆርቡ እንዳይ ይሰግዱ ነበር ይጸሉ ነበር። እንዳይጸሉ እንዳይሰግዱ አረኳቸው። እሺ የድል መተትም አለው። ተልኬ የልኬ ምን አርገ ተብለን የተላከው እሱን፣ አንቺንም በቃ ልጅ የልጆቹ እንደ እድል ብላው ላከችኛ። እንዷ ስማ ልጥራ አትጥራ፣ በስላሴ ስም አያስፈልግም። እሺ ከዛ እንደገና ደግሞ በፍርድ ቤት በኩል ቶሎ ሚፍቱ እንድትፈታው አለበዛ። እነሱ ካልተለያዩ ንብረታቸው አይበተንም። በስራሱ ጎበዝ ነው። ስለዚህ እሱ ስራውን የሚትወው እኛ የላኩማ ነው። እኛ ፍርድ ቤት ይዛችሁን ሄዳችሁ ከሚስቱ ሲከራከር ከዛ በኋላ እሱ ስራውን ይረሳዋል ከዛ በቃ ስራ አይሰራም እሱ ሶስት ሰዓት ራስ አገብቶ ሁለት መቶ ሶስት መቶ ሺህ ይሰራል እኛ ምንም አንሰራም ይላሉ የሚገርም ነው በስራው በትዳሩ የመጣ ፈተና ከባድ ነው ሚስት አለች እነሱ ሳይፋቱ ሰው በክፋት በምቀኝነት መሀላቸው ገብቶ ይፋቱ ብሎ መተት ይልካል እነሱ በሰላም ይኖራሉ። ሰላም የሚነሳውን ክፉ መንፈስ እየላኩ ትዳር ይበጠብጡ አሉ። እግዚአብሔር ከዚህ ይሰውረን። ይጸልያል ይሰግዳል አለው። ማንን ይላለ? የሚሱ ዘመዶች አው ለቀሱ እስክሆን አውቋቸዋል እራሱ እሺ። አትናገርም። ምን እያደረከው ነው? ልጁን ልገለው አስባሉ። አይሞት። ምን ምን ነበር የሚጸልየው? መጀመሪያ መዝሙረ ዳዊት፣ ሁለተኛ ደግሞ አርጋኖ፣ ሶስተኛ ሶስተኛ ድርሳነ ማሂ አራተኛ አራተኛ ደግሞ ጉዳሴ ማርያም አምስተኛ አምስተኛ ሰይፈ ስላሴ አቃጣዩ ስድስተኛ ሚካኤል ሰባተኛ ገብርኤል። ስራው ቢሰራ ባይሰራ ዴር እሱ ምንም አይመስለውም። ጸሎቱ ከጨሰ በኋላ ወደ ስራው የሚሄደው አንዲት ነገር እንቅስቃሴ እሱ ጋ የለም። አንዲት እንዴት አድርጎ ነው ያመጣችሁ? እንዴት ጸሎቱ ባደከበን ስግደቱ አደከምን ጸሎቱ አደከምን። ይለምናል፣ መጥፎ ስራ ለሰው ሰዎች ሁሉ እጅን ዘርግቶ ይለምናል። እስኪ አይነት ነው። ልጆቹ ምንድነው የምታረገው? በስላሴ ስም በጣም እንዲታመሙ መርፌ እንዲወጉ ምናምን አደረጋቸው ነበረ። እሱ ጸሎት ከጀመረ ጀምሮ አልቻልንም እነሱ ማይታመሙ ሐኪም ቤት ይሁን አንዳንድ ቤተሰብ አለ እንደሱ ጎበዝ የሆነው ልጆች ናቸው። ላይጸሉ ላይሰግዱ ይችላሉ። የክፉ መናፍስንም ውጊያ ቀርቶ ክፉ መንፈስንም የማያውቁ ናቸው። ስለዚህ ቤተሰብ ትልቅ ስራ መስራት ይችላል። የእናንተ የአብራ ክፋይ ናቸው፣ የእናንተ ልጆች ናቸው። ስለዚህ ሕፃናት ላይ ክፉ መንፈስ እያደረ ሲፈትን እየሰገዳችሁ እየጸለያችሁ ራሳችሁን መቀጥቀጥ፣ በልጅ ላይ ያለ ክፉ መንፈስ በስላሴ ስምረፍ ወደ እኔና ብትሉት እንዲህ ተስቦ ይመጣል። የራሳችሁ ልጆች ስለሆኑ ታምራቱ እግዚአብሔር ለእናንተ ይገልጽላቸዋል። እሺ፣ ሌላ ማን ያለው ሁለት ቀን ሶስት ቀን ከገባው ሁለት ቀን ሶስት ቀን ምን አድርግ ተብለ በቃ የሚኖረው ቤት ገነት ይመስላል። ከዛ ቤት ይወጣሉ። ምክንያቱም ከዛ ቤት እንዲወጣ አስደርገው ምክንያቱም እኛ ፋብሪካ አለን ብዙ ንብረት አለን የሱን ያህል መኖር አልቻንም። እሱ ግን ሁለት ሰዓት ሶስት ሰዓት ስራው የገባ ስራውን ይሰራል እና በቃ እሱ ምንድን ነው ያደረገ ያለው የታባቱ እያስመተተ ነው ይላሉ። እሱ ግን እንደዚህ ያረ ጸሎት ነው ሚገርም ነው እሺ ተዘጋጆላችሁን? በስላሴ ስም ታዛቸዋለሁ አለው። አሁን ተዘጋጅ። ሌላ ማን አለ አለው አለው አለው አለው። ግደል ተብዬ ያለው ጥላው ጥላው። እሺ ሞከርክ ሞክር ያለው አልቻልኩም። በአንድ ቀን በአንድ ቀን ተያዝኩኝ። በቃ ለምን እሱ መግራ አልችልም። ምክንያቱም እሱ ሌሊት 11 ሰዓት ወይ 10 ሰዓት እየሄደ ቤተክርስቲያን የሚሰው ይሸኛቸዋል። እኔ ከዚህ ጋር አልፈልግም። የሚገርም ሰው ነው። ይጸልያል፣ ይሰግዳል፣ ይቀጠቅጣል። ይሄው መንፈሱን እንደዚህ አንበርክኮ እዚህ አምጥቷል። እናንተም ብትጸልዩ ብትሰግዱ ይሄም ለእናንተ እግዚአብሔር ባላል አያርግም ያደርጋል። ችግሩ ሰነፎች ናቸው። እሱ ሌሊት ተነስቼ አልኳል አይደል አርጋኖን ሌላውንም ጸሎት ይጸልያል። ይሄ ጸሎት ውጤት ነው። እሺ ተዘጋጁ፣ በስላሴ ስም ታዛቸዋል በልጥራ በስላሴ ስም በስላሴ ስም ባያሉ በመድኃኔዓለም ስም በድንግል ማርያም ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም በቅዱስ ሮፋኤል ስም

ይሄ ጎሻሻ አልቻልኩት። አትሳደብ! የአየር አጋንንት ጾም፣ ጸሎት፣ ስግደት የሚከለክል በተለይ ስትጸልዩ ልቦናችሁ፣ ህሊናችሁ፣ ሀሳባችሁ እንዲበተን የሚያደርግ እሱ ነው። ከውስጥ ሆኖ እመቤታችንን ይሳደባል፣ እግዚአብሔርን ይሳደባል፣ ያጉረመርማል። ቤተ ክርስቲያን ስትሄዱ ምን ይሰራላችኋል? እግዚአብሔር ምን የማያደርግላችሁ ይላል። ቤት ሆናችሁ ስትጸልዩ ጸልያችሁ ጸልያችሁ ምን አመጣችሁ እያለ ሾክ ይላል። ከውስጥ ነው የሚዋጋው። በጣም ክፉ መንፈስ ነው እና ስትጸልዩ የአየር አጋንንት እያላችሁ እሰሩ ገዝቶ እሺ የአየር አጋንንት በል የአየር አጋንንት የአየር አጋንንት ሁላችንም ሁላችንም ለቀን እንሄዳለን ለቀን እንሄዳለን እንሄዳለን እንሄዳለን በስላሴ ስም በስላሴ ስም ለዘላለም ለዘላለም በሲኦል ታስረናል በሲኦል ታስረናል ታስረናል የዘጋነውን እድሎቹን የዘጋነውን እድሎቹን በድንግል ማርያም ስም በድንግል ማርያም ስም ከፍተናል፣ ከፍተናል። በል ሰባተ ጩኸት አውጡ አንድ ላይ፣ አንድ፣ ሁለት፣ ሶስት፣ አራት፣ አምስት። የተመሰገነ ያለው ደህና ነው ወይ? እንዳንተ አይነት የሚጸልይ የሚሰግድ እንደው በጣም ነው የሚያስደስተኝ። ፈተና እንዴት ነበር? ሁሌ ፈተና አለና ሲላክ አውቃለሁ። እሺ፣ ሲላክ ስለማልክ በቃ ፀልያለሁ። ከሰባት ሰዓት ጀምሮ ጸልሁት ነው በቃ ሁልጊዜ። እኔ ለስራ አቸኩል አምስት ሰዓት አራት ሰዓት